ሰላም እንዴት ሁላችኋል? የተከበራችሁ ተመልካቾቻችን፣ ሰዓቱ የቢዝነስ ነው። አብራችሁን ቆዩ። በአርጎባ ብሔረሰብ ልዩ ወረዳ በ2017 ግማሽ ዓመት 36 ቶን የማር ምርት መገኘቱን የወረዳውን እንስሳት ሀብት ለማታጠሪ ጽህፈት ቤት አስታወቀ። በወረዳው በንብ ማነብ ሥራ የተሰማሩ አርሶ አደሮች ዘርፎ ተጨማሪ የገቢ ምንጭ እያስገኘላቸው እንደሆነ ገልጸዋል። በቅለት ሾመው በአማራ ክልል ለንማን ምቹ ከሆኑ አካባቢዎች መካከል የአርጎባ ብሔረሰብ ልዩ ወረዳ አንዱ ነው። በወረዳው 48 አርሶ አደሮች የተሻለ የማር ምርት የሚያመርቱ ሲሆን 3500 የንብ መንጋ እንዳለም ነው። ከወረዳው እንስሳት ሀብት ልማት ተጠሪ ጽሕፈት ቤት የተገኘው መረጃ የሚያሳየው ንባናቢዎቹ በዘርፉ በመሰማራታቸው የተሻለ ገቢ ለማግኘት እንዳስቻላቸውም ነው። በነበረን የስልክ ቆይታ የነገሩን ከሁለት ሺህ አስር ጀምሮ መጀመሪያ አካባቢ ነበር ዘመናዊ አሁን ስምንት ሁለት ዘበናዊ እና ሌላው ባህላዊ ነው። ዱሮ በባህላዊ ከአንድ ከኮለ አስር አስራ አምስት ነው ይገኝ የነበረው። አሁን ላይ ግን ምን እሱ ማለት ከሆነ እዚህ ነገር ስራሱ መቶ የሚገዙ ማለት ነው። ኑሯችን እና በጣም ወሳኝ ነው። ጠንክረ ከሰራን ምርቱን ካቀረብ ነው ለእኛ በጣም ለውጥ አለው። ቢያንስ በቁጥር የሚገኙ አንድ አራት አምስት የሚሆኑ አሉ። እነዚህ ዘበናዊ ስራዎች እና ከባህላዊ ወደ ዘመናዊ ቀፎ በማሸጋገር የማር ምርት መጠናቸውን ለመጨመር ጥረት እያደረጉ መሆናቸውን የገለጹት ንብ አናቢዎቹም በቀላሉ ገበያ ላይ ሊገኙ የማይችሉ የማር ሰምና መሰል ቁሳቁሶችን መንግስት ድጋፍ እንዲያደርግላቸውም ጠይቀዋል። እንግዲህ እዚህ አካባቢ ያው የተለመዱ በባህላዊ ብቻ ስለነበረ ሰምና ያ አስፈላጊ ቁሳቁስ አለመሟላቱ ትንሽ ለማሸጋገር ያስቸገረ ልጹ ነው። ምርቶቹ ትንሽ ቢጨምሩልኝ የተሻለ ነው። ዘመናዊ ቀፎ የሚባለው ያ ደግሞ በመንግስት ነገር ድጋፍ ይደረግልን እኛ በጣም የተሻለ ጠንክረን እንሰራ ለሚባ ተሳለን። በሁለት ሺ አስራ ሰባት አመተ ምህረት ወረዳው አርባ ቶን ማር ለማምረት አቅዶ ይህ ዜና እስከተጠናቀረበት ጊዜም ሰላሳ ስድስት ቶን ማር ማምረት መቻሉን የገለጹት የአርጎባ ብሔረሰብ ልዩ ወረዳ እንስሳት ሀብት ልማት ተጠሪ ጽህፈት ቤት ኃላፊም አቶ ጌታቸው አሰፋ ናቸው። ዘንድሮ ያው ወደ ሰላሳ ስድስት ቶን ማር እየተመረተ ነው። ያው ያለን መረጃ ያው ባሉት ዘጠኝ ቀበሌዎች ማለት ነው። ፖቴንሻሉ ያው አጠቃላይ የማዘመን ስራው እንዳለ ቢሆንም ግን የማር ምርቱ አጠቃላይ የተሻለ እንደነበር ነው ያው አመቱ ስናየው ማለት ነው። የወረዳው ጸጋ የሆነውን የማር ምርት መጠን ለመጨመር ንብ አናቢዎቹ ከባህላዊ ወደ ዘመናዊ ቀፎ ለማሸጋገር አስፈላጊውን ቁሳቁስና ሙያዊ ድጋፍ እየተደረገላቸው ስለመሆኑም ኃላፊው አብራርተዋል። የማር ሰም እጥረቱን ለመቅረፍም እየተሰራ መሆኑም አንስተዋል። አርባ መንጋዎችን ያው ሰጠናቸው፣ ወደ ስራ ወጣው አንድ ተፋስ ላይ ደለመን የሚባለው ጋር ማለት ነው። ይሄ ማለት ለሁሉም ሳይሆን በተለይ ሞዴል ለሆኑ ተፋስ ላይ ተደራጁ ወጣቶች ዘመናዊ እና ሽግር ቀፎ እነሱን በድጋፍ መልኩ ጽሕፈት ቤቱ እየደገፈ ያለበት ሁኔታ ነው ማለት ነው። ማስተማርም ያስፈልጋል። ፕሮሰስ ላይ ነው ያለ ነው። ያላቸውን መንጋ በተለይ ወደ ሽግር ቀፎ አካባቢ በቀላሉ የሚመረታል። ሽግር ቀፎ የሚባል ብዙ ወጪዎችን የማይጠይቅ ማለት ነው። በዛ ልክ ነው ያው እነሱም ባልናቸው ስልጠናም እየሰጠን ነው። በወረዳው አንድ ሰው እስከ ሁለት መቶ የንብቀፎ እንዳለው ኃላፊው ጠቅሰዋል። የኢንቨስትመንት ፕሮጀክቶች አሰራርን ተከትለውና ጥራትን ጠብቀው መተግበር እንደሚገባቸው የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ ቴዎድሮስ እንዳለው አሳሰቡ። በእንጅባራ ከተማ የተገነቡ የመሰረተ ልማት አውታሮችና ወደ ስራ የገቡ ፕሮጀክቶች ተጎብኝተዋል። ለሰለሞን ስንታየው ዘገባ ሸዋንግዛው ወግደረስ። በእንጅባራ ከተማ ከተጎበኙ የመሰረተ ልማት ስራዎች መካከል ስራ የጀመሩ የዱቄት ፋብሪካዎች፣ የሳሙና ማምረቻ ፋብሪካ፣ የሆቴል ኢንቨስትመንት ግንባታዎችና የትራፊክ ኮምፕሌክስ ግንባታዎች ይገኙበታል። መሪዎቹ ከጉብኝቱ ባሻገር በከተማዋ ባለ ሀብቶች የሚገነቡ የታሸጉ ውሃ ማምረቻ ፋብሪካ እና ባለ አምስት ኮከብ ሆቴል ግንባታ የመሰረት ድንጋይ የማስቀመጥ ስራውንም የማስጀመር መርሃ ግብርም ተካሂዷል። በመርሃ ግብሩ የተገኙት የአዊ ብሔረሰብ አስተዳድር ዋና አስተዳዳሪ አቶ ቴድሮስ እንዳለው ለባለ ሀብቶቹ የሚሰጡ ቦታዎች ውሳኔያቸው አሰራርና ጥራትን መሰረት ያደረጉ መሆን እንደሚገባቸው አሳስበዋል። የውሳኔዎች ጥራት በጣም ወሳኝነት አለው። ይሄ በየደረጃው ባለ ኢንቨስትመንት ተቋም ፈጻሚ ጀምሮ እስከ ቦርድ እስከ ዞኑ ድረስ የሚመጣ ጉዳይ ይሆናል ማለት ነው እና ነገ የሚከፋ ቅር የሚሰኝ ባለሀብትን መፍጠር መቻል የለብንም የብሔረሰብ አስተዳደሩ ምክትል አስተዳዳሪና የከተማና መሰረተ ልማት መምሪያ ኃላፊ አቶ አይተኖታዴ በበኩላቸው ከሰላሙ ጎን ለጎን በኢንቨስትመንት ስራ ላይ በትኩረት እንደሚሰራ ተናግረዋል እንደ እንጅባራ ከተማ ደግሞ ኢንቨስትመንት ላይ አተኩረ የምንሰራ ይሆናል ማለት ነው ማኑፋክቸሪንግ ላይ ከሰማንያ በላይ ፕሮጀክት ፈቃድ ተወስዶ ወደ ስራ ለመግባት ዝግጅት ላይ ያሉ አሉ ወደ ስራ ያልገቡ በማኑፋክቸሪንግ ኢንዳስትሪ ላይ መሬት ወስደው ወደ ስራ ያልገቡ በፍጥነት ወደ ስራ መግባት መቻል አለባቸው። የኢንቨስትመንት ቦታዎችን ከሶስተኛ ወገን ነጻ በማድረግ በኩል እየገጠሙ ያሉ ችግሮችን መፍታት ይገባል ያሉት አቶ ያይተነው ያለ አግባብ ቦታ አጥረው ባስቀመጡ ባለሀብቶች ላይም እርምጃ ይወሰዳል ብለዋል። በመንግስት በኩል ምቹ ሁኔታ ተፈጥሮላቸው ወደ ስራ በማይገቡት ላይ ደግሞ ፈጣን እርምጃ መውሰድ ያስፈልጋል። አላስፈላጊ የሆነ ህገ ወጥ አጥሮችን ስርዓት ማስያዝ ያስፈልጋል። እዚህ ያሉ በጣም ወጣት ባለሀብቶች አሁን ወደ ስራ እየገቡ ነው። በጣም ተስፋ ሰጪ ጅምር ነው ያለው እንጅባራ ከተማ ላይ ይህ ወደ ሌሎች የብሔረሰብ አስተዳደሩ ከተሞች እንዲሰፋ አልመን እንሰራለን። የእንጅባራ ከተማ አስተዳደር ተቀዳሚ ምክትል ከንቲባ የኔአለም ዋሴ ከተማዋ ለኢንቨስትመንት ምቹ በመሆኗ በርካታ ባለሀብቶች ወደ ስራ መግባታቸውን ገልጸዋል። ወደ ስራ የገቡ ወደ 13 አካባቢ ያሉ እነዚህም አጠቃላይ ካፒታላቸው እንደ ከተማ አስተዳደር 1.3 ቢሊዮን ብር ካፒታል ያላቸው ወደ 1312 አካባቢ የስራ እድል ሊፈጥሩ የሚችሉ ወደ ስራ በዚህ አመት የገቡ የገቡበት ሁኔታ ነው ያለ። መሬት ወስደው ለረጅም ዓመታት ሳይሰሩ ባስቀመጡ ባለሀብቶች ላይም እርምጃ ስለመወሰዱም አቶ የኔያለም ተናግረዋል። በጣም ለበርካታ ጊዜ አጥረው ያስቀመጡትን ውልም ያልወሰዱትን ቦታውን ነጥቆ ወደ መሬት ባንክ የማስገባት ስራዎች ተሰርተዋል። በዚህ በጀት አመት በቁጥር ወደ ሶስት ኢንቨስተሮች ወደ ስራው በተገቢው መንገድ ሊገቡ ስላልቻሉ እርምጃ የወሰድንበት ሁኔታ ነው ያለ አጥረው ያስቀመጡትንም የመጨረሻ ማስጠንቀቂያ የሰጠንበት ሁኔታ ነው ያለ። ወደ 13 አካባቢ ፋብሪካ በመክፈት ወደ ስራ የገቡ ባለሀብቶችም የመንግስት የስራ ኃላፊዎች ፋብሪካዎቻቸውን መጎብኘታቸው ለቀጣይ ስራቸው የሚያነሳሳቸው መሆኑን ገልጸዋል። ዛሬ ጉብኝት እጅግ በጣም ደስ ይላል። ምክንያቱም እኛ ከእንትን ካልንበት የሚያነቃንና የአካባቢያችን ሁኔታ የሚቀይር ጥሩ ተሞክሮዎችን ዛሬ ፋብሪካዎችን በመጎብኘታችን እጅግ ትልቅ ደስታ ተሰምቶኛል። መንግስት አሁን በእርግጥ እያደረገ ያለው ነገር እጅግ መልካም ነው። ምክንያቱም ለኢንዱስትሪ ካለው ፍላጎት አንጻር ሀገርን ከመጥቀሙ ፋይዳ አንጻር ትልቅ ስራ እየተሰራ ነው ብዬ አስባለሁ። የዛሬ ቀን የተደሰትኩበት ቀን ነው። የላቤን ውጤት ያገኘሁበት ቀን የዛሬ ነው። ንብረት ኑሯቸው ገንዘብ ኑሯቸው ወደ ስራ ለመግባት የሚያስጨንቃቸው ባለሀብቶች ስላሉ እነዚህ ከእኔ አይተው ዛሬ ጉብኝት የተደረገው ጉብኝት በሚዲያ አይተው ተረድተው ወደ ስራ ቢገቡ በጣም ደስ ይለኛል።